ታዲያስ ደህና ዋልክ። አቢ ነኝ። ሰላም ነው ወይ? ምነው ጠፋ? እንዴት ነህ? ደህና ነህ? በጣም ደህና ነኝ። ሰሞኑን ምነው ጠፋ? አለሁኝ። ያን ያበደርኩህን ገንዘብ እባክህ አሁን ለችግር ጊዜ በጣም ስለፈለግኩት፣ የት ነው ያለኸው? መጥቼ ልውሰድ። ምን አልከኝ? ያንን ገንዘብ የሰጠሁህን ገንዘብ ለችግር ጊዜ አሁን በጣም ፈለግኩት እና እንድትሰጣኝ ነበር። የት ነው ያለኸው? መጥቼ ልውሰድ። ማንኛል? ያበደርኩህን ብር ብርሃኑ ነኝ። አይሰማም፣ ምንም ልሰማ አልቻልኩም። ማልበል አይሰማም፣ ይቆራረጣል። ቁርጡን ንገረኝ። አይሰማም እንዴ አረ፣ ምንም አይሰማኝም። እሺ ቆይ አንዴ አንዴ አንዴ እንዳዘጋው ጠብቀኝ። አንዴ አንዴ ጠብቀኝ። አንዴ አንዴ ክፍት አድርገው ጠብቀኝ። አንዴ አንዴ ቃ አለው፣ አለው። አሁንስ አይሰማም? ይከፈላል ድምጽ ቀንስ። አሁንስ አይሰማም። ብሬንትፋዝ ብሬንት